ሌላ መታወቂያው ሌላ ማሞ፣ ሌላ መታወቂያው ሌላ፣ የጠበቅኩት ሌላ የመጣው ሌላ። ኡፍ አረ አሁንስ ደከመኝ ደከመኝ ደከመኝ ደከመኝ። ሰላም እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? አረምን ሰላም አለ። ይሄ የተረገመ ወር ውሽ የተረገመ ሳምንት የተገፋ ወር ረረረረ እኔ እንኳን የተወለድኩበት ወር ነው። ይሄ ወር ግን እንጃ በጣም በቃ አስጠላኝ ወር ቢኖር ይሄ ወር ነው። በነገራችን ላይ ትላንትና ብሩኬ እንግዲህ አንድ ሁለት ቦክስ አቅምሶት ነበረ። ጥርሱ ወልቋል ብላ ደግሞ ዛሬ ሀይሚ ስለምናየዋል። ሀይሚዬ፣ የምርሽን ነው ጥርሱ ወልቋል? ምነው አላየነው ታዲያ የወለቀውን አንቺ? የእኔ ሞኛ ሞኝ፣ የእኔ የዋህ፣ እኔ የሚገርመኝ ነገር ትላንት የሸወደሽ ሳይበቃ ዛሬም ሊሸውድሽ ነው እቤቱ የሄድሽው ጭራሽ ቤቱ እንግዲህ ሀይሚ በዳኒ ሮስት ቤት መጥታለች እና እንግዲህ በትላንትናው ቪዲዮ የዳኒ ሮስት ጥርስ እንደተጎዳና ና ብሬስ አስሮ ስለነበረ እንግዲህ እሱ እንደተናጋ ጉደት እንደደረሰበት እንዲሁም ደግሞ ነገሩን ሕግ ፊት ሊያደርሰው ስለሆነ ሀይሚዬ በብሩኬ ቦታ ሆና ይቅርታ ልጠይቀው እንዲሁም ደግሞ ከዚህ በኋላ እኔ በጣም በጣም የገረመኝ ነገር ደግሞ እኛም ወደ ህይወታቸው አንሄድም፣ እነሱም ወደ ህይወታቸው ወደ ህይወታችን አይመጡም፣ ከዚህ በኋላ የዛሬ ይቅር በለው ስትል ነው ሀይሚዬ። ሀይሚ ግን ምን ነካሽ? እሺ ትላንት ያሳየሽ ፋይል የት አለ እስኪ ንገሪኝ ሀይሚሻ። ለምን ዛሬም እየሸወደሽ ነው የሰውዬ ሰውዬ፣ ለምንድን ነው ማትነቂው? የኔ እናት የኔ ቆንጆ እንዴ የተጫወተብሽ እኮ ነው ግን፣ ገብቶሻል። በርግጥ እኔ ትላንትና ብሩኬ ባደረገው ነገር ደስተኛ እንዳልሆንኩ ደጋግሜ የተናገር ያለሁ፣ ምክንያቱም እንደዚህ አይነት ማለት ተልካሻ ነገር ላይ እጁን መሰንዘር የለበትም። በጥፊ የሚወድቅ ሰውዬ ቦክስ ለሱ እንደዚህ ሆነ፣ በቃ እዳው ነው የሚተርፈው። ገባችሁ? እዳ ነው የሚተርፈው በቃ ሌላ ምንም የሚተርፈ ነገር የለም ከጸብ ከድብድብና ይሄም ማድረጉ በእርግጥ ብሩኬ ትክክል አይደለም፣ ግን ደግሞ እሱም እኮ አሁን እሱ ጥርሴ የሆነ ነገር አደረገኝ ብሎ ሊከስተነሳ አደለ፣ እሱም እኮ በስም ማጥፋት ወንጀል ይከሰሳል። የት አለ ፋይሉ? ለምን አላሳየ? እኔ ዛሬ ስጠብቅ የነበረው ለሀይሚ የትላንትናውን ፋይል መልስ ይሰጣታል ብዬ ነበረ። በቃ አንድ ፓርት ነው የቀረው ያልኩበት ምክንያት ሀይሚ ትነቃለች እውነታውን ታውቃለች። ከዛ ዳኒን ትጠይቀዋለች አብረው ሆነው ዳኒን ያሳፍሩታል ሶፊን ያሳፍራሉ ብዬ ነበር ያሰብኩት ግን ሀይሚ እያልነቃችም አሁንም ምክንያቱም ዛሬ እዛውነ ያለችው ስለ ፋይሉ ዛሬ ለምን ይሄ ሰውዬ እውነታ ካለው ይሄ ሰውዬ ዛሬ ስለ ፋይሉ መልስ መስጠት አልነበረበትም ወይ? ታምም ያለሁ ብሎ ማረሳሻ ወይም ደግሞ አደጋ ደርሶብኛል ብሎ ማረሳሻ መጣ እንግዲህ። ትላንትና አሁን ሀይሚ እንደምትለው ከሆነ ትላንትና ሰው ካሜራ ማኑም መገላገል እንዳቃተው ካሜራውን አቆሞ፣ እንዲሁም ደግሞ ሰው ተሰብስቦ ምናምን እንደተገላገለ ብሩኬ በጣም ብዙ ጉዳት እንዳደረሰበት እንደመታው፣ ፊቱም ላይ ጉዳት እንዳደረሰበት ነው እንግዲህ እያለች ያለችው ግን አላማቸው መጀመሪያም ይሄ ነበረ። መጀመሪያም አላማቸው ይሄ ነበረ። በቃ እሱን የሆነ ጉዳት ውስጥ ማስገባት፣ የሆነ ወንጀል ውስጥ ማስገባት፣ ስሙን ማስጠፋት፣ ሀይሚ እንድትረቀው እንድትጠለው ማድረግ ነበረ አላማቸው። ይሁ እየተሳካላቸው ነው አሁን ላይ እኔ እኔ ይቅርታ አድርጉልኝ ለቃሉ ግን አሁን ላይ ሀይሚ እየሄድሽበት ያለሽው መንገድ ትክክል አይደለም። የኔ ቆንጆ ከዚህ ሰውዬ መራቅ አለብሽ። እውነቴን ነው የምልሽ። የሚመጣውን ነገር አብራችሁ መጋፈጥ አለባችሁ። ከዚህ በኋላ ወደ ሕይወታቸው አንሄድም፣ ወደ ሕይወታችን አይመጡም። ከዚህ በኋላ እነሱ አብረው መኖር ከፈለገው ይኖራሉ ማለት እኔ እንጃ። በጣም ነው ልቤን የነካኝ። እንደዚህ ያተበ ሀይምዬ ፕሊዝ የእውነት እንደዚህ አያምርም። በእናንተ በእናንተ የሚያምረው አንድነት ነው እና በጣም እየተለማመጠችው ነበር። በጣም እየለመነችው ነበረ ለእኔ ብላ። እኔና ብሩኬ ብዙ ላይፋት አልፈናል። ብዙ ህይወቶችን አልፈናል። ብዙ ነገሮችን አልፈናል። አብረን በልተናል፣ ጠጥተናል። ስለዚህ እሱ እስር ቤት ሲሆን ወይም ደግሞ እሱ ሲታሰር እሱ ጉዳት ሲደርስበት ማየት አልፈልግም፣ ማየት አልችልም። ስለዚህ የባከህን በብሩኬ ቦታ ሆኜ ይቅርታ ልጠይቀህ እያለችው እየለመነችው ነበር እና ጓደኞቹም በጣም ነው የደነገጥነው። እንደዚህ ሆኖ ስናየው በጣም ደንግጠናል። በጣም ነው የተጎዳው ጓደኛችንን እያየ ነው። እንዴት እንደዚህ ይሆናል፣ እንዴት እንደዚህ ይደረጋል ምናምን እያሉ እነዛም እያንዘባዘቡ ነበር የእናንተን ጓደኛ ደግሞ የሰው ሚስትን ያለ ወንጀሉ አውርቶ ማለያየት ይሄስ ወንጀል አይደለም ወይ? ከጓደኞቻቸው ጀምሮ ማለት ነው። እናንተስ መጀመሪያ እንደዚህ አይነት ስራ ሲሰራ ለምን ታው ይሄ ትክክል አይደለም፣ በባልና ሚስት መካከል መግባት የለብህም ብላችሁ መቆጣት አልነበረባችሁም ወይ? እነ ዳጊ እነ እረሙ፣ እረሙ በጣም የማከብረው ልጅ ነው። በነገራችን ላይ በጣም ምርጥ ሰው ነው። በኢንስታግራም ተደዋውለን አውርተናልና በጣም የሚገርም ልጅ ነው እውነት ለመናገር ጥሩ ልጅ ነው ረሙ እኔ እስከማውቀው ድረስ ማለት ነው ስለዚህ አንተ የሀራም ስራ እየሰራ እንደሆነ ለምን ተዋል አላችሁትም እውነተኛ ፋይል እንደሌለው ትላንት አይታችኋል ምን ነበር ሲል የነበረው ሀይሚ አንቺን አክብሬ ነው አንቺን እንዲከፋሽ አልፈልግም አንቺን የሆነ ነገር እንድትሆኝብኝ አልፈልግም ትኩረቱ ያለው ሀይሚ ላይ ነው ልጁ ማለት ነው ስለዚህ ከሀይሚ ላይ ሲጀመር አይንህን አንሳ። ሌላ ሀሳብ፣ ሌላ ፍላጎት ካለህ እጅግ በጣም ተሳስተሃል ዳኝ። ምክንያቱም ሀይሚ እንደዚህ አይነት የወረደ ስራ አትሰራም። ሺ ከሀይሚ ጋር ጓደኝነት እቀጥላለሁ ምናምን የሚል ነገር እነሱን አለያይታ አንተ ከእሷ ጋር ቀጥላለሁ ብለህ ከሆነ ተሳስተሃል። ሀይሚ የምታስታውል ልጅ ናት። አሁንም ቢሆን ብሩኬ ላይ ጉዳት እንዲደርስበት ስለማትፈልግ ነው አንተ ባቀናበርከው ነገር አንተ ጋር መታ ዝቅ ብላ ይቅርታ የጠየቀችው። ስለዚህ ሀይሚም ከተኛሽበት ንቂ። ኦኬ፣ ቅርታ መጠየቅሽ ጥሩ ነው ብሩኬ የሆነ ነገር እንዳይሆንብሽ፣ እስር ቤትም እንዳይገባ፣ ሌላም ችግር እንዳይፈጠር። ግን ደግሞ አሁንም ቢሆን ከባድ ወጥመድ ነው ይሄ ነገር ውዶቼ፣ እውነቴን ነው ምላችሁ፣ አሁንም ከባድ ሴራ ነው ታው ሀይሚዬ ከዚህ ሰውዬ ራቂ፣ ተጠንቀቂ። እውነቴን ነው ምልሽ ምክንያቱም መጀመሪያ ሴራቸው ይሄ ነው። ሁኔታውን ሳይ ከሀይሚ ፍላጎት እንዳለው ነው። የዳኒ ዳጊ ስሙ ዳጊ ነው። ዳኒ በጣም ይምታታብኛል በነገራቸው ላይ ማለት ነው። እና አንቺ በቃ ትኩረቱ እሷ ላይ ነው በቃ የሆነ እሷ ለሆነ በ በዚህ በተደረገ ነገር ተገን አድርጎ ሀይሚ ወደ እሱ እንድትጠጋ ወደ እሱ እንድትቀርብ እንዲሁም ደግሞ በቃ አሁን ላይ ያጠመዳት ደግሞ ከሱ እንድትሆን አለበለዚያ ብሩኬን በቃ ወደ ሌላ መስመር እንዳያስገባ በዚህ ልይዛት ነው ደግሞ ሀይሜን። በቃ እኔ የተረዳሁት ነገር አሁን ማለት ነው። አሁን ይቅርታ መጠየቅሽ ጥሩ ነው፣ ነገሩ እንዳይባባስ ወደ ህግ እንዳይሄድም ብሩኬ እንዳይታሰርብሽ። ኦኬ ጥሩ ነው። ስለ ፋይሉ ደግሞ መጠየቅ አለብሽ። ለምን አላሳየኸውን ፋይሉን ብለሽ እሱም መጠየቅ አለብሽ ሀይሚ። እና አንዳንድ ጊዜ እንደ ቀልድ የሚጻፉ ወይም ደግሞ እንደ ቀልድ የሚወሩ ነገሮች እውነት እየሆኑ እያየኋቸው ነው እና ግራ እየገባኝ ነው። ለምን ሀይሚ ወዳልሆነ መንገድ እየሄደች ነው ብላ የጻፈችልኝ ልጅ ነበረች። ከዳኒ ጋር ስህተት እንዳትሰራ እያለች በተደጋጋሚ መጽፍልኝ ልጅ አለች። ሀይሚዬ፣ እግዚአብሔር ይሁንሽ። አሁንም ፈጣሪ ይጠብቅሽ፣ ብሩኬንም እንደዛው። ሴይጣን ገብቷል በመሃላችሁ።